ቲክቶክ በእኔ አካውንት በእኔ ቤት ሁለት ብር ስጡ። እንደ ልመናም እንደ ሰደቃም እንደምንመይታችሁ መይታችሁ ኸይር ብላችሁ መቶ ሁለት ብር የምለቅላቸው አካውንቶች አስገባል። እኔ ትልቅ ቁም ነገር ሰርቼ አሳያለሁ። ፋቲ ሪከርድስን እንገን። ለኡማ ይጠቅማል፣ ለአንድነት ይጠቅማል፣ ድምፃችን ለማሰማት ይጠቅማል። አዳዲስ ትውልዶችን ለመፍጠር አዳዲስ ጄኔሬሽኖችን ለማገዝ ጥቅም ላይ ይውላል። ፋቲ ሪከርድስን አብረን እንገባ ቢያንስ እኔ ጋር ያላችሁ ፎሎወርሶች ከአራት መቶ ሰባ ሺህ በላይ ያላችሁ ከእናንተ ውስጥ መቶ አስራ ሰባት ሺዎቻችሁን አንድ መቶ ብሎት ብቻ ይሼራል። እኔ ቁም ነገር ስልቻ ሰላችሁ ማታ ላይ ብላ ይቀርብ። ሰላም አለይኩም እንዴ ሰው እየቀነሰ ሰላዋት ብለንማ እንቀንዘ። እንደዚህ ከሆነማ እናቁመው በቃ። እኔማ እንዲጨምር ከሆነ መጀመር ሼር ሼር ሼር ሼር እናድርገው ከእኔ ፎሎወርሶች ከ470 ሺህ ምናምናም ፎሎወርሶች ደግሞ ብእዝኒላሂ ተዓላ 17 ሺያችሁ መቶ ብር ነው ከዛም በላይ የነየታችሁ ሰዎች ታስገባላችሁ ማለት ነው እንሻላ ዝግጁ ነው እንሻላ ሌሎች ነሻታችሁ ሀበቢ እንደሰማችሁት ነው በጣም ነው የሚገርመው 12 ሚሊዮን ለምን ስቴዲዮ ለመገንባት እንግዲህ ባለፈው አላ የርሀመው መሐመድ ሰይድ ለልጆቹ አራት ልጆች የቲም አለው ተብሎ ሀያ ሚሊዮን ተሰብስቦለት ነበርና፣ አሀ ለካ ለመሀመድ ሀያ ሚሊዮን ከተሰበሰበ ምን ችግር አለው፣ ኔ ለስቴዲዮም አስራ ሁለት ሚሊዮን ብጠይቅ ማህበረሰቡ አይከለክልኝም ነው አይደል? በጣም ነው የሚገርመው። ይህ ሁሉ ግን ላይፍ ላይ ገብቶ ያ ሁሉ ሰዓት ቁጭ ብለው፣ እኔ እንደሰማሁት ከሆነ እንደተነገረኝ ከሆነ አላሁ አለም መቶ ሺህ ምናምን ብር ነው የሰበሰበው። ምን ነው ምን አስባችሁ ነው እኔ ግን የሚገርመኝ አንድ ቀን እንኳን እንደዚህ ትልቅ ዩቱብ ቻናል እያላችሁ አንድ ቀን እንኳን ቆራ አለቃችሁበት ማታቆል ቻናሎቹ ላይ ነሺዳ ብቻ እየለቀቃችሁ፣ ዛሬ ግን ስቴዲዮ ልገነባ ነው እና ጥሩ ነገር ልሰራ ነው ብላችሁ መታችሁ እንደዚህ ስትናገሩ ትንሽ እንኳን አታፍሩም? ሸይመልም ምንድን ነው ምንድን ነው እያላች ያሉት። ኧረ ተው ተው ተው እንጂ ተው፣ አስራ ሁለት ሚሊዮን ብር በቃ የኢትዮጵያ ሕዝብና ውጭ ያለውም የአረብ ሀገር ያለው እህቶቻችን፣ 12 ሚሊዮን አንስተው በቃ ይሰጣቸዋል አይደል? ቀላል ነው አይደል? ስዲዮ ለመገንባት ያ፣ በጣም ነው የሚገርመው። ቢሊዮን፣ ሼር አድርጉት፣ ድዊት አድርጉት። ጉድ ነው የምንሰማው። ማንሰማው ነገር የለም ዘንድሮ። ከእናንተ ውስጥ ወይም ከአራት መቶ ሰባ ሰዎች ውስጥ መቶ አስራ ሰባት ሰዎች ብቻ መቶ ሁለት ብር መቶ ሁለት ብር ስጡ እንደ ልመናም እንደ ሰደቃም እንደምንም ምንም ነይታችሁ ኸይር ብላችሁ መቶ ሁለት ብር ብንለቅላችሁ አካውንቶች አስገብሉ። ልመና ወንጀል ነው፣ ለማኝነት ወንጀል ነው። ምንም አትጠራጠሩ። አሁን ላይ እንደ እርድና ወይ እንደ አሪፍ ነገር እየተወሰደ የሆኑ ሰበባ ሰበቦች እየተፈጠሩ ሰውን የሚለምኑ ሰዎች በስተዋሉ እምትበላው ካላጣ እዳ ከሌለብህ

አይከንም አይከለከልም ሁሉ ሆኖ ባለ ነው ስጡኝ ስጡኝ ስጡኝ እያለ ይለምነ የቂያማ ቀን ፊቱ ላይ የስጋ ቁራጭ ሳይኖር በአጥንቱ ብቻ እስኪመጣ ድረስ ብሏል። በሌላ ሐዲሳቸው ነብያችን ሰለላሁ ዐለይሂ ወሰለም ሰዎችን የሚለምን ሰው የሚለምነው ፈምሳት ነው። የፈለገ ሰው ያን ፈምሳት ያብዛ፣ የፈለገ ደግሞ ይሄ ልመናን ያቁምና

አልሐምዱሊላ ሽኩር ገለታ ከላይ ከታች ከየት እንዴታ ለጠራው ጌታ። ተመልከቱ ምን ይላል። አልሐምዱሊላ ሽኩር ገለታ ከላይም ከታች ከየት እንዴታ የጠራው ጌታ። ይህ አላህ ስብሐነሁ ወተዓላ ከላይ መሆኑ ከአርሹ በላይ ከሰማያት በላይ ከፍ ማለቱን አም አሚንቱ መንፊ ሰማ እያለ ቁርአን ላይ እና ሌሎችም ቦታ ላይ አላህ ስብሐነሁ ወተዓላ ከሰማያት በላይ ነኝ ከፍ ብያለው እያለ። ይህ የአህባሾችን ፊክራ በነሺዳ እያደረጉ በመንዙማ ስም እያደረጉ ያው አስለ ነሺዳ አይደለም፣ ይሄ ዘፈን ነው። ነሺዳ ማለት ግጥም ነው እንጂ እንደዚህ በብዙ ሙዚቃ ማሰሪያ ታጅቦ ሽርካ ሽርክ ይሄ አይደለም። ነገር ግን እነዚህ ሰዎች ዛሬ ላይ 12 ሚሊዮን ብር 20 ሚሊዮን ምን ስንት ሚሊዮን ብር እንፈልጋለን ስቱዲዮ ለማስገንባት ፋጤ ነው ፋቴ የሆን የሚባል ስቱዲዮ እንገነባለን እያሉ ነው። አላህ ልንፈራ ይገባል። ለነዚህ ሰዎች የአህባሽን አጀንዳ እንዲህ እያስተላለፉ ያሉ የአህባሽን አቂዳ እያሰራጩ ያሉ ህዝቡን እያበላሹ ላሉ ሰዎች አንድ ብር መደጎም ወላሂ በኋላ ጸጥታ ውስጥ ያስገባናል። አንድ ብር ልንደጉማቸው አይገባም። እነዚህ ሰዎች ማለት የአሽን አሕባሾች ናቸው። አስለን የአህባሾችን አጀንዳ የሚያራምዱ ናቸው። በመንዙማና በነሽዳ ስም እያደረጉ እህቶቻችን ወንድሞቻችንን ለማበላሸት የመጡ እና ለእነዚህ ሰዎች ምንም አይነት ድጋፍ ማድረግ አላህ ፊት ያስጠይቃል። ነገ ሌቦች ናቸው እነዚህ እኮ ነገ ኪሱን ሊሞላ ነው። ነገ ደግሞ ሌላኛው ይመጣል። ከዚህ በፊት ግጥሜ ንሰረክ ምንሰረክ ትዝላችኋል። መቼም ለብር ነው ሁሉ የሚጋጭ ለብር ነው የሚሯሯጡት። አላህን ልንፈራ ይገባል። እዚህ ጋር ለዚህ ከምንሰጥ ለመስጊድ ላጠገባችሁ ላለ መስጊድ ቁርአን መግዛት የተሻለ ነው። እንደዚህ ነው ዘለቄታ ያለ ወንጀል ውስጥ እጃችን እንዳናስገቡ። እነዚህ ሰዎች የአህባሽን አቂዳ ይዘው አህባሽን እንትን የሚሉ ናቸው። መንዙማ የምታዳምጡ እንደዚህ ነሺዳ የላሽ የምታዳምጡ ተመልከቱ፣ እንዴት አይነት የአህባሽን ፊክራ እንዴት እንደሚያጠጡ ደስ ሲላቸው ደግሞ ዘወር በሌለኛ ሀድራው ጠላት አይበቃማት በለብዩ መጥራት እያሉ አላህ ለራሱ ያጸደቀውን ነፊ እያደረጉ ነቢዩ ዓለይሂ ሶላቱ ሰላምን መጥራት ይበቃል እያሉ እያስተማሩ ወደ ሽርክ ወደ ቢድዓ የሚጠሩ ሰዎች ናቸው። ጥንቃቄ እናድርግ። ባረከላሁ ፊኩም። ይህንን ቪዲዮ ሼር በማድረግ ብዙ ሰዎች ባለማወቅ ለእነዚህ ሰዎች ሆድ ለእነዚህ ሰዎች ለሚለምኑ ሰዎች ማለት ነው ሰለባ እንዳይሆኑ ሼር ማድረግ አለብን።